ጥያቄ እነሱ ጠይቃቸው። ሌላው አይመልስም ተረት ነው የሚያወራሽ። እነዚህ ሰዎች ከጠየቅሻቸው ግን እንዳለ አድርገው ነው የሚያስቀምጡልሽ። ስለ መጽሐፍ ቅዱስ ማወቅ የምትፈልጊው ነገር ካለ የምሬ ነው እየቀለድኩ አይደለም፣ ከጳውሎስ በላይ መጽሐፍ ቅዱስን ያውቁታል እነዚህ ሰዎችና፣ ና ጠይቂያቸው። እነሱ ጋር ቁጭ ብለሽ የመጽሐፍ ቅዱስን ማንነት በትክክል ትረጃዋለች። በነገራችን ላይ በሂብሩም፣ በአማርኛም፣ በሌላም በሌላም በፈለግሽው እና ጠይቂያቸው መጠየቅ ጥሩ ነው። በመጠየቅ ይጠመቁ እነሱ፣ እኛም በመጠየቅ እንጠመቃለን። እኛ እንጠይቃለን፣ እነሱ ይጠየቃሉ። ይህን ይመስላል። ኢብሩ እናመሰግናለን ሳላድን ካህላልፍእህቴ ያው ፎሎ አድርጌሻለሁ የእኔ እናት። ጠይቂ ገባሽ? የፈለግሽውትን ነገር ጠይቂ። የማይመለስ ነገር የለም። ይመልሱልሻል። እኔ እዚህ ጋር ማለት ነው ባቢ ያለ ይታዘበኝ ሁሌ ማለት ነው መጥቼ ጠይቃቸው ነበረ። የኛዎቹን ኑ መልሱልን ስናል የሚመልስ አንቺም አይተሻል። ቢያንስ በትንሹ ገብቶ ድፍረት ኖሮት የሚመልስ የለም። ለምን እንደማይመልሱ አይገባኝም። እኔ ይሄ ነው ብሎ እኮ ያው የመጽሐፉ ባለቤት እነሱ ስለሆኑ መቼ፣ ስለነሱ እኔ ሄጄ ሙስሊሞችን አልጠየቅም ሙስሊሞችን ስለ እስልምና ነው መጠየቅ የምችለው። ግንስ አሁን ምንድን ነው እኔ የገባኝ፣ ሙስሊሞቹ ስለ መጽሐፍ ቅዱስ ያውቃሉ። ስለ ቁርሃናቸው ብቻ አይደለም የሚነግሩሽ። የምሬ ነው። ስጠይቂ ደግሞ ቦታ ስጪ። ቦታ ስጪ ስልሽ ከልብሽ አዳምጪ የሚናገሩትን ነገር እያንዳንዱን ነገር ያዥ። እኔ ይህን እንትን እስታይል ባቢ ነው የሰጠኝ ጠይቂ ሲነግሮሽ እንትን ያዥ ነው ያለኝ፣ ወይም ሪከርድ አድርጊ ወይም ጻፊና ያዥ። ከዛ ላይ አንድ በአንድ ነው አንድ በአንድ ነገሮቹን ገርብያቸው። ገርብያቸው ማለት መልሰሽ ያቸው ማለት ነው እስቴል። እነሱ ጋር ሄደሽ ወይም ክርስቲያኖች ጋር ሄደሽ ጠይቀሽ፣ ስትጠይቂ ምናልባት ሁለት ሰዓትም ሶስት ሰዓትም ሰልችቶሽ፣ እኔ ሰልችቶኝ ነው የምወርደው፣ ይደክመኛል ግን እዚህ ጋር ያስቀምጡ። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ እንደዚሁ በዚህ ምክንያት እንደዚህ ሆነ። በቃ ቀለል አድርጎ ነው የሚያስረዳሽ። እና ኢብራሂም በጣም በጣም ነው ማመሰግነው፣ የምሬ ነው። እድሜና ጤና ይስጣችሁ፣ ሁላችሁንም አሰኖ፣ ሁላችሁንም ኑሩልኝ። በጣም ነው ማመሰግናችሁ፣ የምሬ ነው የምልሽ። ጠየኩኝ፣ ነገሩኝ፣ እውነተኛው መንገድ፣ ራሴን ነገርኩሽ ራሴን ስቼ ግራ ገብቶኝ፣ ጭንቀት ማለት ጭንቀት፣ በቃ የኖርማል ጭንቀት አለ። ቤት ውስጥ መጨቃጨቅ ከማንም ጋር አለግባባ ብዬ ማለት ነው። ከማንም ጋር ከእናቴ ጋር መግባባት አቁቶ የነበረ ሰላም፣ የምሬ ነው ምልሽ፣ በቃ የመጨረሻ ከዛ በኋላ ነው ራሴን እንት ስቼ ወድቄ ሆስፒታል ሊወሰዱኝ ማለት ነው ያመጡኝ፣ ገባሽ ከዛ በኋላ ነው የሆን ነገር በቃ ውስጤ ይህን ነው በቃ፣ ስለ እንትኑ ነው ስለ የሚያስተምረው ያስተማረኝ ነገር ነው። ውስጥ የሚመላለሰው ሰው ተኝቶ ስለሌላ ነገር ነው የሚያስው። እኔ ስለ እሱ ነው የሚመላለስብኝ። ስለ ማን ነው? ፈጣሪ። ባዮሎጂ ታውቂያለሽ? ባዮሎጂ ትምህርት ተምረሻል? ጥያቄ ነው ጥያቄም አይደል? ስል ሊመጠየቅ አልቻል ቦታ ነው። አይ፣ ተረጋግተን ነው ራይ፣ አብሽሪ። ባዮሎጂ ተምረሻል ወይ ነው ያልኩሽ። ባዮሎጂ ትምህርት ትምርት ቤት ውስጥ አልተማርኩ። አዎ፣ እዛ ጋር በትማሪ ኖሮ ባጂናል ሊብሪኬሽን የሚባል ነገር አለ። ሴት ልጅ ተጻቦ በአማርኛ ተጻቦ ይባላል። ያ ተጻዋቦ በምታይበት ሰዓት ላይ ሰራክቦ ለማድረግ ደርሳለች ይባላል። አንድ ሴት ልጅ ለአቅማ የምደርሰው ያን ነገር ስታይ ነው። ያንን ነገር ደግሞ የምታየው ከባህል ወደ ባህል፣ ከሴት ወደ ሴት፣ ከቦታ ወደ ቦታ ይለያያል። አሁን አንቺ የምታቂው ምንድነው ሀ1ኛው ክፍለ ዘመን ላይ ያለውን ሊቪንግ ስታንዳርድ ነው ያይሻለሽ። የድህረ ዘመናዊ ዘመን ውስጥ ያለውን ስታንዳርድ ይዘሽ ክላሲካል ኤጅ ላይ የዛሬ 1400 ዓመት የነበረውን የጋብቻ ሁኔታ እንደ ስታንዳርድ አድርገሽ ማየት የለብሽም። ለምሳሌ በአይሁዲያኖች እንትን በአይሁዲያኖች ትራዲሽን ርብቃ የአይቆብን ስታገባ ማ ረብቃ ማነው ኢሳቀ ስታገባ የስንት ዓመት ልጅ ነበረች ነው የሚለው በትራዲሽኑ ማለት ነው በታርገም ምናምን ማጠቃለሽ ይህን እኔ ቀጥተኛ ጥያቄን እየጠየኩ ነው። እየተመለሰልሽማ ነው የምታስረዳኝ፣ በሌላ መልኩ አይደለም። ቀጥታ አለ ስለምናጠየቅ በዛ መልኩ ጄኔራሊ ነው። አትቆጭኝ ማለት መንፈሳዊ ነገር ነው የምናወራው። እየተቆጣሽ ነው ያለሽው፣ እየተናደልሽ ነው ያለሽው። ለምን ተመለሰ መሰለኝ እኮ ተረጋጊያ፣ ተረጋግተሽ እንትን በይኝ። አሁን እኛ ያወራነው ይሁን ምንድን ነው እኮ ተረጋጊያ። መረጋጋት አቅቶሻል። የሆነ ሬስ ነው እንደዛ ሰዓት ሎሚ በቃ ተረጋግጠች። ምንም የሚያቻኩል የሚያጣደፍ ነገር የለውም። እና ኔ እያወራው ያለሁት ጀነራሊ ነው። የተለያየ አንደኛ ሳይንቲፊካሊ እያወራው ነው ያለሁት ከቁርአንና ከአዲስ አንጻር ምንም ችግር የለውም። ከሎጂክም አንጻር እያየውልሽ ነው ያለሁት። እንደና ደግሞ ቢብሊካል ኤቪደንስ ሳይሆን ታሪካዊ ዳራዎችንም እያየው ነው ያለሁት። ከተለያየ አንግል እንድታዩ ነው ጉዳዩን። ነው ካልተመቻች ግን ችግር የለውም። ይምራን፣ ቀጥሉ በቃ። ማወቅ አልፈለገችም እንግዲህ መጣት ይዞይት እየጠየቁ እኮ ነው ማወቅ አልፈለገችም። ምን ማለት ነው? አይ እንትን ነው በቃ እንደዚህ መልስልኝ፣ እንትን በልልኝ፣ እንትን ትጣልፈሻል እና የሆነ ሬስትለስ ሆነሻል። ጥቅሙ ለራስሽ ነው። እስልምና ጠቅምች ለራሱ ነው። ባትቀበይ ጉዳቱ ለራስሽ ነው። ለአንቺ ነፍስ ስለምንታገል ነው በተለያየ አንግን ላይ እያየን ያለ ነው እንጂ

መድኃኒቱ በኋላ ላይ ሲሰራ ደግሞ ቀስ ብሎ ይመጣል እና አሁን አንቺ ዛሬ የምትሰሚያቸው የምታዳምጫቸው መልሶቹ ሳታስቢው የተመለሱ መልሶች ናቸው። ረጋ በለሽ፣ በአጽንኦት እና በአንክሮት ጊዜ ሰጠሽ እያቸው ነገሮች ማለት ነው። እኔ ጨርሻለሁ ለማውራት ማለት ይምራን። እዬ ቀጥል፣ ግን ቃል ኡስታዝ ቢያወሽ ጥሩ ነበረች። አንዴ ቃል ችግሩን መሰለሽ፣ አሁን እያወረሻለሽ ከኛ ጋር ብቻ አይደለም። ኡስታዝ ነው እና ታላቅ ነው እንዲሁም በቆይ ይበልጥሻል። ስለዚህ ቢያንስ የሚያወራው ማዳመጥ ነበረ። እያሰራሸው አልነበረም። ይሄ ግን ከአንቺ አይጠበቅም። ለማንኛውም ችግር የለውም። እኔ በሰነ ስርዓት እኔ ለማንም ሰው ክብር አለኝ። ስታ ስለሆነ ማን ስለሆነ አይደለም ሰው ስለሆነ ክብር አለ። እያዳመጥኩ ነው፣ እየጠየኩ ነው። ጥያቄን መልስልኝ ያልኩት ሌላ ነገር አላልኩም። አለመመለስ ከፈለገ አልችልም ማለት ነው። መሀል ላይ የገባሽ ያቋረሹ ነበር። አሁን በሰሳታዊ እሽ፣ እስካሁን ያልገባሽ ካለ ይሄ ቦታ አልገባኝም በይ ጥያቄን እንኳን አልመለስክልኝም። ልደግመሽ ጠይቂ፣ ችግር የለውም። ኢምራን ካልተመለሰላት ተዋት በቃ፣ ተዋት በቃ። ታየው አልተመለሰልኝም ብለሽ ውጪ። ለምን እኔ መመለስ አልችልም አትነኝም። እኔ ፈልጌ ጥያቄውን መልስ ፈለው በቃ፣ እኛ መልስ መመለስ አቅቶናል። አንቺ በጣም ጥያቄሽ በጣም ከባድ ሆኖ አቅቶን በቃ አንገጫቅጮናል። እንደዛ አርገሽ ቆጠሪው ከፈለሽ ማለት ነው ጮቤ ርቀጭ ስፈልጊ ማለት ነው። ጥያቄ በጣም አልተመለሰ ምናምን ቅድም ከቅድም ተመልሰውልኛ ስቲ ስለሰማዎች ነው። አሁን ደግሞ አልተመለሰልኝ የምት ዝም ብሎ ልያያዘሽ እንደሆነ ያስታውቅብሻል። ለሌላ ሰው እድሉ ስጡ። ማሄርዬ አታውረዷት፣ ቁጭ ብላ ትማር። ወላ አታውረዷት። ማሄርዬ አሰላሙ አሌይኩም ረመቱላ ረ። አታውረዷት፣ ቁጭ ብላ ትማር። በቃ ምንም እንትን የለውም። እንደ አይነት መንፈስ ሲኖር ዝም ማለት ይመረጣል። ምክንያቱም ሆን ብለው እራሷ ናት የምትጎዳው፣ እኛ እንጎዳም። ምንም ትምድለው ነገር የለም። ይህ ሁላ ህዝብ በሚያዳምጥበት ሰዓት ላይ ትልቅ ትምህርት አግኝታ እንትን ማለት ትችል ነበር። ኤኒዌይ መቀጠል ትችላላችሁ። አስገባ አያዛችሁ ነው።